በጣም በጣም ጥንቃቄ አድርጉ። በጣም ማለት ነው። ወላሂ የሰጡኝ መድኃኒት ይሄ ነው ማለት ነው። ሹፉ ይሄ መድኃኒት የሰጡኝ ለጄ፣ ይሄና ይሄ ግን ወላይ ምንም ጥቅም የለውም ምንም ማለት ነው። ሐኪሟ ስታውጄን ምንድን ያለችው በረኪና ነው ያለችው፣ በረኪናና ጄፍ። ይሄ ጄፍ ለጽዳት የምንጠቀመው ጄፍ የሚባለው ማለት ነው። እሱና በረኪና የጀመረኝ በሱ ይመስለኛል። አላሁ አለም ግን ከዛ በኋላ በቃ አቁም ያለው ብዙ ሰዓት፣ በቃ ጥንቃቄ ያደረገው ግን ሊለቀኝ አልቻለም። ከጀመሪም በኋላ ማለት ነው። ከዛ ይሄ በሳምንት አንዴ ውሰጂው ብላ ይሄን ሰጠችኝ፣ እና ይሄ ደግሞ ቀን በቀን ግን ምንም ለውጥ የለውም እ ምንም ማለት ነው። እና ጥንቃቄ አድርጉ በጣም አነው። የሆነ ነገር ሳይጀምር በፊት ጥንቃቄ ማድረግ ነው። በረኪና ምናምን ቢሆን ቢያንስ ቫዝሊ ስናደረግ ይለቃል፣ ቢያንስ ለውጥ ያሳያል። ግን ለውጥ ምንም ነገር የለውም ይሆናል እጄ በጣም ይቆራረጣል። በጣም ኦቨር ማለት ነው። ከዛ የሆነ ሰዓት በጣም ይጦቅራል ምናምን፣ ከዛ የሆነ አረንጓዴ ይሆናል እጄ ማለት ነው። ሹፍ እንደዚህ ነው የሚሆነው። እንደዚህ ያለ ምክንያት ማለት ነው። ከዛ በራሱ ሰዓት ይጠፋል፣ በራሱ ሰዓት ይጠፋል፣ መልሶ ይመለሳል። ጥንቃቄ እናድርግ። የጀመረን በክሎሮክስ ሊሆን ይችላል ግን ደግሞ ሌላም ጊዜ እኮ በክሎሮክስ ምናምን እጅ ይቆራረጣል። ከዛ በኋላ በቫዝሊ የሆነ ሟቀ ምናምን ምረጠብ ስናረግ ይለቃል። ግን ይሄ ሊለቀኝ አልቻለም ለምን እንደሆነ አላሁ አለም። ይሄ ክሬም አሪፍ ነው ብላን የሰጠችኝ ዶክተሯ በሳምንት አንድ ቀን ብላን የሰጠችኝ ግን ምንም ጥቅም የለው። ምንም ማለት ነው እኔ መድኃኒቱና የእጅ ሁኔታ አልተገናኘም። ሊሆን ይችላል አላቅም። ግን በተቻላችሁ አክል ጥንቃቄ አድርጉ። እጃችሁ የሆነ ሳሙና ነገር ስንጠቀም በተለይ ይሄ በረኪና ይሄ ጄፍ በጣም ጥንቃቄ ያስፈልጋቸዋል። እነሱ ከበረኪና ይበለጠ እንደውም ጄፍ ነው ብዙ ጊዜ እጅን የሚጎዳው ማለት ነው። ጥንቃቄ አድርጉ። ወላ ይሄ አሁን እንደውም ትንሽ ለውጥ አለው። ይሄ ሙሉ ነው፣ በጣም ሙሉ እጅ ነው እንዳለ ቁርጥርጥ የሚለው ማለት ነው። የሆነ ሰዓት በራሱ ሰዓት ዝም ብሎ ይጠፋል በራሱ ሰዓት ተመልሶ ይመጣል። ጂቭም በረኪናም ሳልጠቀም ማለት ነው ከጀምሬም በኋላ እኔ በእሱ ሊጀምሮኛል ብዬ ላስብ እንጂ በምን እንደጀምረኝ አላለ፣ ግን እሱ ነው የሚመስለኝ። ለምን ይሄ ቀኝ እጄ ነው ብዙ ጊዜ በቀኝ እጃችን ስለምንሰራ ማለት ነው። ግራጅ ሹፌ ኖርማል ማለት ነው። ግራጅ ትንሽ ነው ትንሽ ትንሽ ነው የወጣብኝ ፣ ግን ሌላ ቦታው ንጹ ነው ግራጅ ማለት ነው። ግን ቀኙ ነው ሹፌ ቀኙ ነው። እንዳለ ብቻ የሆነ ከለሩ ራሱ በጣም ነው የሚቀያየረው በሳሙና ራሱ በምን በምንም ባጥበው ይሄ እንደዚህ በቃ እንዲ ነው ከለሩ ማለት ነው እንደዚህ ጥቁር ነው የሚለው በራሱ ሰዓት ደግሞ ነጣ ማለት ይጀምራል እና ጥንቃቄ አድርጉ ሀባይቢ ሁሉም ነገር ከራስ በላይ ንፋስ የሚባል ነገር አለ ና ራሳችሁን ጠብቁ እና ደግሞ ጠዋት ጠዋት ብዙ ጊዜ ማለት ነው በጣም ያስነጥሰኝ ነበር በጣም ያስነጥሰኛል ምናምን ይሄ አፍንጫ መፍሰስ ይፈሰኛል ምናምን ይህ መድኃኒት ሰጡኝ ማለት ነው። ይሄ ኪኒኒ ነው። ይሄ ኪኒኒ ነው። ይሄ ደግሞ በአፍንጫ ላይ እንት የሚባል እንደዚህ፣ ይሄ ከፈትና ሹፉ ምን ከፍተው፣ ይሄ የላዩ ፕላስቲኳ ብቻ ነች። ፕላስቲኳ ስንከፍታት ይሄ እንደዚህ ሹፉ እንደዚህ ይወጣል፣ ሲነፋ ይወጣል። እንደ እንትን ነገር፣ እንደ ውሃ ነገር ማለት ነው። ይሄ ወደ አፍንጫ የሚነፋ ሰጡኝ። ከዛ ይኸው ይሄ ነው ካርቶኒው የዚህ እና ይሄ ክሊኒ ይሄ ማሻአላ ነው በጣም በጣም በጣም ለውጥ አለኝ ስላችሁ ይሄ አፍንጫችሁ ጠዋት ጠዋት በቃ ዝም ብሎ አለ አይደል ዝም ብሎ ከመሬት ተነስቶ ማስነጠስ ሚያስነጥስ ይሄ አፍንጫ አፍንጫ የሚያሳክክ ነገር እና ከተጠቀምኩት በኋላ ለውጥ አለ ያው ሙሉ ለሙሉ የሆነ ነገር አይለቅም ግን በጣም ለውጥ አለ። በጣም ነበር ጠዋት ጠዋት በተለይ ስነሳ ከእንቅልፍ እንደተነሳ ነው የመከየፍ ሽታ ምናምን አለ፣ ቅዝቃዜው አለ እሱ እሱ መሳይ ሆንለትና እሱ እራሱ ባይኖር በጣም ነበር የሚያስነጥሰኝ ምናምን። ብቻ ይሄ በጣም አሪፍ አሪፍ ብዬ ለራሴ እኔ ይሄ በጣም ጠቅሞኛል። ይሄና ይሄ ኪኔኒ በጣም ነው የጠቀመኝ። እና በተቻለ ያክል ጥንቃቄ እናደርግ፣ በተለይ ጥንቃቄ አድርጉ። ይሄ በረኪና ሳሙና ጄፍ ምናምን በጣም በጣም ጥንቃቄ አድርጉ ሀባይቤ።